ይችላል እናም፣ በእንደዚህ የተከታተልከኝ ምን እያልክ፣ ስራዬን በአግባቡ እንዳልሰራ እያደረግከኝ ነው እንዴ? ከአንተ ጋር ቁጭ ማ ማነ ምንድነ ምንነትን ሰላቅ እኔ ማን ስለሆንክ ነው ስለአንተ ማስረጃ ሁሉ ነገር ነግራለሁ። እኔ ከህግ ጋር የተያዙ ስራዎችን እየሰራው ያለሁት። ከዚህ ቀደም በምትሰራበት ሆስፒታል ውስጥ የውሸት ማስረጃ ጽፈ ምንድን ነው የፈለግከው ከኔ? ከዚህ ቀደም እናንተ አንተ የምትሰራበት ሆስፒታል ውስጥ አንዲት ልጅ ተደፍራለች ተብላ መታለች። ያችን ልጅ ግን አልተደፈረችም። አሁን ላይ የዛችን ልጅ እናት ህጂ ጠይቄያት አለሁኝ። እናትየው ነበረች ክሱን ያስገባችው፣ እናትየው ነበረች ተደፍራለች ብላ ክስ ያስገባችው። ስለዚህ ተደፍራለች ብላ ክስ ሲገባ የሐኪም ማስረጃ ተጽፎ ነው የመጣው። ያንን የሐኪም ማስረጃ ከየት እንደተጻፈ ነገሮችን እያጣራው ነበረ። ያ ማስረጃ እየተጻፈው ከእናንተ ሆስፒታል ውስጥ ነው እና ደግሞ ያንን ማስረጃ እውነት ስለመሆኑ አረጋግጦ የፈረመው ዶክተር ደጀኔ አንተ ማለት ነው። ስለዚህ ማስረጃዎች አሉ። እኔ ጋር ምን አይነት ማስረጃ እናት እራሷን አግኝቻታለሁኝ። ይህን ሁሉ ነገር ከኋላ ሆኖ ሲጫወት የነበረው የልጆቹ አጎት ማለትም አባታቸው በሕይወት የለም፣ የአባታቸው ወንድም ነው ብላ ነበር ለእኔ የነገረች። ስለዚህ ያ ልጅቷ ካልተደፈረችና እስካሁን ድረስ ክብረ ንጽህናዋ ካለ ታዲያ በምን አይነት አግባብ ነው ያ የሐኪም ማስረጃ ተጽፎ ከዚያ ሆስፒታል ሊወጣ የቻለው? ሙሉ ሕይወቴን አመሰቃቀለብኝ እኮ። ምንድን እሺ፣ ምንድን ነው የፈለግከው? እኔ መኪና አለ አይደል? መኪና ውስጥ ቁጭ ብለን እናወራለን። መኪና ውስጥ ለምን ቁጭ ብዬ አወራለሁ? ቤት አለኝ፣ ና። የምትፈልግ ከሆነ በመነጋገር የምታምን ከሆነ ና ቤቴ ገብተን ቁጭ ብለን አብረን እናወራለን። የዚህ ወንጀል ተባባሪ ሆነ ከተገኘ ከዚህ ሰዓት ጀምሮ እኔ አንተን በቁጥጥር ውስጥ የማዋል መብት አለኝ። ምክንያቱም ማስረጃ ወስዳለሁ፣ ወዲያውኑ ክስ እመሰርታለሁ። ምንም አልደረሰበትም የሚለውን ደብዳቤ አዘጋጅቻለሁ። ይሄን ደብዳቤ ቀይር ነው ተደፍራለች የሚል እንዲሁም ማስረጃው እንዲሁም እሷን ይዣለሁ አለኝ። እለትና ቀኑ አለ ሙሉ አለ። ያንን እምነቴ ላለመብላት ብዬ ነው ወደዚህ የመጣሁት። በአጭሩ ሳስረዳም በታሪክ የኔ ፍርሚያ አይደለም ያንተ ፍርሚያ። ካልሆነ ታዲያ ማን ሊፈርም ይችላል? መጨረሻ ላይ እምቢ ስላቸው ከስራዬ ከስራ ገበታ እንድባረር አደረጉ። ለብዙ ጊዜ ከስራ ገበታ ወጥቼ ያው ያለኝ ሙያ የራሴ ሙያ ስለሆነ ስለማያልቅ ቤተሰቤን ይዤ ወደዚህ አሁን ወዳለሁበት አካባቢ መጣሁ። መጨረሻ ላይ ወደ እኔ እንደሚመጣ አውቄያለሁ። ለማንኛውም ማንም ከህሊና ፍርድ የሚያመልጥ የለም እምትለው ነገር ግን በስሜ ተፈርሞ ማስረጃ ሊወጣ ይችላል። ሰላም እንደናችሁልኝ ውድ ቻናል ቤተሰቦች፣ ለስቻናል አዲስ ሆናችሁ እንዳልከባላለሁኝ ሰብስክራይብ፣ እንዲሁም የደወል ምልክቷ መጫናችሁን እንዳትረሱ። ዛሬ እንግዲህ በትላንትና ቪዲዮ በክፍል ሶስት ተመልሼ ወደ እናንተ መጥቻለሁኝ። ትላንት እንግዲህ የእንጀራ እናት ማለትም ልጄ ተደፍራለች ብላ ክስ የመሰረተችውን ሶፊያ አህመድ ወይም በውሸት ስሟ ኤልሳ ተብላ የምትጠራውን ሴትዮ ነበረ ያገኘዋል እሷም እንግዲህ ምንም እንደማታውቁ ና ሁሉንም ነገር ኋላ ሆኖ የልጆቹ አጎት ማለትም የሟች ወንድም ሲያዛት እንደነበረ ነበር ለእኛም የነገ ነገረችን እኛም እንግዲህ ከዚህ ቀደም ይህንን ጉዳይ ስንጀምር ባለ ጉዳያችን አጎቴ ነው ሁሉን ነገር ስለሚያውቅ ያግዛቸውን ከሱ የምትፈልጉትን መረጃ ማግኘት ትችላላችሁ ብላ አስተዋውቃን ነበረ እኛም እንግዲህ ከዛ በኋላ እሱን አግኝተን አንዳንድ ነገሮችን እንዲያግዘን ብንጠይቀው እሱ እኛን ከማገዝ ይልቅ በጉዳዩ ላይ ተስፋ ቆርጠን እንድንመለስ ነበረ ሲያደርገን የነበረው እኛም እንግዲህ ከሱ ተግባርና ንግግር የሆነ የተረዳነው ነገር ስላለ ለባለጉዳያችን ጉዳያችን ደውለን ከዚህ በኋላ የምንሰራው ስራ ሁሉ ሚስጥር ስለሆነ ጉዳዮች ሁሉ በኔና ባንቺ መሀል ይቅር ብለን ነበረ የነገርናት ለአጎትሽም በጉዳዩ ላይ ተ ተስፋ ቆርጠው ወደ መጡበት ተመልሷል ብለሽ ነገሪ ብለን ነበረ ለእሷም የነገርነው። እሷም እንግዲህ በቃላችን መሰረት ለሱ ነግራዋለች። እኛም እንግዲህ ያንን ለባለጉዳያችን ከነገርን በኋላ የእንጀራ እናት ወደምትገኝበት አካባቢ ነበር የሄድነው። እዛም ከሄድን ኋላ እሷን አግኝተናት ነበረ። ይህ እንግዲህ አጎት ተብዬው የሆነ ያቀደው ነገር ስላለ የታሳሪን እህት ወደ አረብ ሀገር ነበር የላከው። እሷን ወደዛ ከላከ በኋላ ወንዱ ልጅ ከዩኒቨርሲቲ ተመርቆ ስለወጣ እሱ ጋር ስራ እንዲጀምር ነበረ ያደረገው። ስራውንም ሲሰራ እንግዲህ እንቅስቃሴዎች ሁሉ ስላላማረው ባሰበው ነገር ላይ ችግር እንዳያመጣ ስለፈራ በውሸት ደፍሯል በማስባል ሐሰተኛ መረጃዎችን እና ምስካሪዎችን በማምጣት ሊያሳስሩ ይችሏል። ይህን ሁሉ ነገር ግን ሲያደርግ ማንም ሊያውቅበት አልቻለም ነበረ። ለማንኛውም እኛ ጋር በቂ መረጃና ማስረጃ ስላለን ይህንን አጎት ተብዩን ማስያዝ እንችል የነበረ ቢሆንም ነገሮችን በጥንቃቄ ማድረግ ስላለብን ያንን አላደረግንም ነበረ። ምክንያቱም እሱ ቢታሰር የውሸት ማስረጃ የጻፈው ዶክተር የእሱን መታሰር ሰምቶ ሊጠፋ ይችል ነበረ። ስለዚህ መረጃ ጻፈ የተባለውን ዶክተር የተዘዋወረበትን ቦታ ከዚህ ቀደም አንድ ማንነቱ እንዲገለጽ የማይፈልግ ሰው ነግሮ እንደነበረ ነግሬያችሁ ነበረ። ስለዚህ ያንን ዶክተር ለማግኘት እሱ ይገኛል ወደተባለበት ሀገር ነበር ነው። እዛም ከሄድን ኋላ እሱ የሚሰራበት ሆስፒታል ውስጥ ገብተን እሱን ለማግኘት ብንሞክርም እሱ ግን ጥበቃዎችን ወደኛ ጋር በመላክ ከግቢ ውስጥ ሊያስባረረን ችሎ ነበረ። እኛም እንግዲህ ተስፋ ባለመቁረጥ በራፍ ላይ ረጅም ሳትጠብቀን እሱ ልክ ሲወጣ ተከታትሎ ነበረ። ከተከታተለውም በኋላ እንግዲህ አግኝተነው ነበረ። ካገኘነውም በኋላ ነገሮችን ለማወራት ሞክረን ነበረ። ምን አውራን የሚለው ነገር ለማወቅ እስከ መጨረሻው ድረስ አብራችሁን ቆዩ። ከዛ በፊት ግን እይታዎች እየቀነሱብን ስለሆነ በዚህ ቪዲዮ ላይ አንድ ሰው ከተቻለ ከአስር በላይ ኮሜንት ቢጽፍ፣ እንዲሁም ይህንን ቪዲዮ ከመጀመራቸው ፊት ላይክ ብታደርጉ እና ደግሞ የተመልካችን ቁጥር ማብዛት ስላለብን ይህንን ቪዲዮ ሼር እንድታደርጉ ይሄ ቪዲዮ ቫይራል የመውጣት እድሉ ሰፊ ነው። ስለዚህ ሁላችሁም እየተባላችሁትን እንድታደርጉ ስል እጠይቃችኋለሁ። እስከ መጨረሻ ደስ ብሏችሁ አብራችሁን ቆዩ። ፒስ። ሰላም ዶክተር፣ ሰላም ነው። እንዴት ነህ? እንዴት ነህ? እግዚአብሔር ይመስገን። አስታወስከኝ? አላስታወስኩም። ማን? አላወቁም? ቅድም ግቢ መጥቼ ነበር። ቆይ፣ አንተ ከኔ ምንድነው የፈለግከው? ለምን አትወኝም? ምንድነው ከኔ የፈለከው? ይሁን አሁን እንደዚህ በመጮ ምናምን የሚሆን ነገር የለም። አንተ እኮ በጣም ትልቅ ወንጀል ሰርተ የመጣ ሰው እኮ። በሕግ አምላክ አሁንም ያለ ስሜ ስም የሰጠህነ ምንም አይነት ወንጀል የሰራሁት ነገር የለም ካልሰራ እኔና አንተ እኔጋ መረጃ ስላለ ለምን ቁጭ ብለን አናወራም፣ እኮ ነው ያልኩህ። ይኸው እዚያጋ መኪና አለ፣ መኪና ውስጥ ደግሞ ረት እንችላለን። እናም በእንደዚህ እየተከታተልከኝ ምን እያልኩ ስራዬን በአግባቡ እንዳልሰራ እያደረግከኝ ነው እንዴ? ከአንተ ጋር ቁጭ ማ ማነ ምንድነ ምንነትን ሰላቅ እኔ ማን ስለወንክ ነው ስለአንተ ማስረጃ ዝን ምስ ሁሉ ነገር እነግርሃለሁ። እኔ ከህግ ጋር የተያያዙ ስራዎችን እየሰራሁ ያለሁት ከዚህ ቀደም በምትሰራበት ሆስፒታል ውስጥ የውሸት ማስረጃ ጽፈ መተ አንተ አንተ በጻፍ፣ ለምንድን ነው ማይተወኝ? አሁንም ጥዬ መጣው። እዚህ ድረስ መጥቶ ተከታትሎ፣ ይሄ ጉዳይ ሙሉ ህይወቴን አመሰቃቀለብኝ። ምንድን ነው የፈለከው? መኪና ውስጥ ለምን ቁጭ ብለን ያወራለው? ቤት አለኝ ና። የምትፈልግ ከሆነ በመነጋገር የምታምን ከሆነ ና ቤቴ ገብተን ቁጭ ብለን አብረን እናወራለን። ግን እኔ የምሰራው ሚዲያ ላይ ነው። ስለዚህ ምንም ችግር የለውም። ካሜራ እኮ የሚፈራ ሰው ወንጀል የሰራ ሰው ነው። ምንም ወንጀል ስለሌለብኝ የምትፈልገውን ነገር ይዘህ መምጣት ትችላለ። ቤቴ ገብተን ምንም አይነት ሌላ ሰው ሳይኖር እኔ አንተን ብቻ ነው የምፈልገው። ብቻ እናና ቤቴ ገብተን አብረን እናወራለን እኒድ ምንድን ነው ማለት ማስረጃዎች ሁሉ ስላሉ ማስረጃዎች በሰከነ መልኩ ቁጭ ብለን እናወራለን። አሁን እንዲህ ዝም ብዬ ሜዳ ላይ ማዝረከር እኮ ነገር የለም። ማነህ? ምንድን ነህ? ተልከህ ነው ማን እንደሆንክ ሰላት እንዲህ አይነት ማስረጃ ለአንተ መረጃ መስጠት የምችልበት ነገር የለም። ቁጭ ብለን በደንብ እናወት ለአንድ ሕክምና ባለሙያ ጉሩምሳ ይሄን ሁሉ ሰብስቦ መምጣት ግን ኖ አይደለም እኮ ይሄ ምንም ችግር የሚያመጣ ነገር አይደለም። ይኸው በአንተም ፍቃድ እኮ እነሱ ዛ ሆኑ ስላልከኝ እ ዛ አድርጊያ የገባሁት ለማንኛውም፣ እሺ የቱ ከዚህ ቁጭ ንበል እኔ ከምወደው ሙያ ተሰድጄም ሁሉን ነገር የሰፈር ማቆም ሰው ሁሉት ጥዬ ወደዚህ የመጣሁት በሰላም መኖር ፈልጌ ነው። አሁን ልጆቼም ትምህርት ቤት ሄደዋል ባለቤቴም ስራ ሄዳለች። ጉዳይን የመጣህበትን ነገር በአጭሩ ታስረዳኛለህ። ያለውን ነገር እኔ አስረዳሃለሁ። ምን እንደፈለግ ሁሉን ነገር አስረዳለሁ። ይህ ከመሆኑ በፊት ግን አንተ እንደ አንድ ባለሙያ። እኔም የሙያው ስነምግባር ስለማይፈቅድልኝ፣ ካሜራ ይዘህ ነው የመጣኸው። አንተ እኔን ለመጠየቅ በመጣኸው ቁጥር አንተ ማነህ? ምንድነህ? ስለአንተም ቀድሜ ማወቅ ፈልጋለሁ። እሺ፣ ያው በመጀመሪያ ግን ያው ከብዙ ትግል በኋላም ቢሆን ፈቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ። እዚህ ጋር የመጣሁት ለምንድን ነው? ለአንተም ለእኔም በዚህ ጉዳይ ውስጥ ላሉት በሙሉ ስል ነው የመጣሁት። ምንድን ነው ከዚህ ቀደም የምትሰራበት ሆስፒታል ውስጥ አንድ ማስረጃ ተጽፏል። ስለዛ ጉዳይ ከማውራቴ በፊት ግን ስለእኔ ማወቅ ፈልጋለሁ ብለኛል እኔ ሰዎች የተለያየ አይነት ጉዳይ ወደ እኔ ጋ ያመጣሉ። ጉዳዩን ሲያመጡ ጉዳዩን በማጣራበት መልኩ አጣርቼ እውነት መሆኑን ሳረጋግጥ ያንን ጉዳይ ለመጨረስ ለተበዳይ ፍት ለመስጠት ስል እስከ መጨረሻው ድረስ ጉዳዩን ተከታትዬ ያለውን እውነታ ለህዝብ እንዲሁም ለህግ አጋልጣለሁ እና ካሜራ ይዤም የመጣው ቦት ዋነኛው ምክንያት ይሄ ነው። ፈታ በእንዳልክ የሚባል የዩቲዩብ ቻናል አለኝ። እዛ ላይ በጣም ብዙ አይነት ስራዎችን ልክ እንደዚህ አይነት ተመሳሳይ ስራዎችን ከዚህም ወጣ ያሉ ስራዎችን በጣም ብዙ ሥራዎችን ሰርቻለሁ። ከፈለግ ይኸው እዚህ ጋርም አለ፣ ገብተህ ቼክ ማድረግ ትችላለህ። ለዛም ነው ካሜራ ይዤ የመጣሁት። እና ደግሞ ቅድም ያየኋቸው ልጆች ጠባቂዎች ናቸው ጋርዶች ናቸው። እና እንደዚህ አይነት ስራዎችን ስትሰራ በጣም ብዙ እንትኖች ይደርሱብሀል፣ ከኋላ በጣም ብዙ ጠላቶችም ስለምታፈራ ጠባቂ ያስፈልግሀል። ገብቶሀል? ስለዚህ ነው እነሱም ከኔ ጋር አብሮ የመጡት። እና ግን ለአንተ ፕራይቬሲ ሲባል እንዳይገቡ ብለህ ስለከለከልክ እነሱ በራፍ ላይ ናቸው። እኔና አንተ ግን ይኸው እዚህ ጋር አለን፣ ማውራት እንችላለን። ሌላ ስለ እኔ ማወቅ የምትፈልገው ነገር ወይም ደግሞ እግራ የገባ ነገር ካለ ችግር የለውም። እኔን መጤት ይችላሉ፣ እኔን መመለስ ይችላሉ። ኖ፣ እኔ ያንን ማለቴ አይደለም እንግዲህ እዛ ብለህ ካልከኝም ችግር የለውም። ግን ምንድን ነው አሁን የፈለግከውን ነገር አስረዳኝ። ምንድን ነው ነው እኔ ቀድሚያው ሌላ ቦታ ነበር የምሰራው። ስለዚህ ወደዚህ የመጣሁበት የራሴ የሆነ ጉዳይ አለኝ። ለምን ወደዚህ እንደመጣው አውቀዋለሁ። ያንን ጉዳይ ተመልክቶ የሚሆን ምንም ይሁን እስኪ ለእኔ ለማስረዳት ሞክርልና። ምንድን ነው የፈለግከው? እሺ ከዚህ ቀደም እናንተ አንተ የምትሰራበት ሆስፒታል ውስጥ አንዲት ልጅ ተደፍራለች ተብላ መታለች። ያችን ልጅ ግን አልተደፈረችም። አሁን ላይ የዛችን ልጅ እናት ህጂ ጠይቀታለሁ አለሁኝ። እናትየው ነበረች ክሱን ያስገባችው፣ እናትየው ነበረች ተደፍራለች ብላ ክስ ያስገባችው። ስለዚህ ተደፍራለች ብላ ክስ ሲገባ የሐኪም ማስረጃ ተጽፎ ነው የመጣው። ያንን የሐኪም ማስረጃ ከየት እንደተጻፈ ነገሮችን እያጣራው ነበረ። ያ ማስረጃ እየተጻፈው ከእናንተ ሆስፒታል ውስጥ ነው። እና ደግሞ ያንን ማስረጃ እውነት ስለመሆኑ አረጋግጦ የፈረመው ዶክተር ደጀኔ አንተ ማለት ነው። ስለዚህ ማስረጃዎች አሉ እኔ ጋ። ምን አይነት ማስረጃ፣ እናት ራሷን አግኝቻታለሁኝ። ይሄን ሁሉ ነገር ከኋላ ሆኖ ሲጫወት የነበረው የልጆቹ አጎት ማለትም፣ አባታቸው በሕይወት የለም፣ የአባታቸው ወንድም ነው ብላ ነበር ለእኔ የነገረችኝ። ስለዚህ ያ ልጅቷ ካልተደፈረች እና እስካሁን ድረስ ክብረ ንጽህናዋ ካለ ታዲያ በምን አይነት አግባብ ነው ያ የሐኪም ማስረጃ ተጽፎ ከዚያ ሆስፒታል ሊወጣ የቻለው? ይህንን በግልጽ አድርገን እንድታስልበልኝ ይፈልጋለሁኝ። ምክንያቱም ማስረጃዎች ሁሉ እኔ ጋ ስላሉ ነገ የዚህ ወንጀል ተባባሪ ሆነ ከተገኘ ከዚህ ሰዓት ጀምሮ እኔ አንተን በቁጥጥር ውስጥ የማዋል መብት አለኝ፣ ምክንያቱም ማስረጃ ስላለኝ ወዲያውኑ ክስ እመሠርታለሁ። እንግዲያውስ እንደዛ ብለህ ካልከኝ ይሄ ጉዳይ እያስጨነቀኝ ሙያዬም በተሰጠኝ ሙያ በተማርኩትም ሙያ በአግባቡ ስራዬን እንዳልሰራ ብዙ ጊዜ ያስጨነቀኝ ነው። አሁንም ጉዳዩን ጥዬ እዚህ በመምጣቴ ተከትሎኝ ያለሁበት ድረስ መጥቷል። ውጭ ላይ የነበረውን ነገር ራሱ በዛን ሰዓት ጠርጥር ያለው፣ ይሄ ነገር መጨረሻ ላይ ወደ እኔ እንደሚመጣ አውቅ ያለው። ለማንኛውም ማንም ከህሊና ፍርድ የሚያመልጥ የለም የምትለው ነገር ግን በስሜ ተፈርሞ ማስረጃ ሊወጣ ይችላል። ግን በታሪክ በታሪክ የሕክምና ባለሙያውን በሙያው ስትገባ ነው የምታውቀው። እኛ ወደዛ ከመግባታችን በፊት ማህበረሰባችንም ህዝቡን ለማገልገል የምንገባው ቃል አለ። የሕክምና ሙያ ስነ ምግባርም አይፈቅድም። ለሙያ እኔ ምናልባት ክሮስ ቼክ አድርገ ሊሆን ይችላል። ምን ያህል ለሙያ ታማኝ እንደሆንኩና ያንን እምነቴ ላለመብላት ብዬ ነው ወደዚህ የመጣሁት። በአጭሩ አስረዳም። በታሪክ የኔ ፍርሚያ አይደለን። ያንተ ፍርሚያ ካልሆነ ታዲያ ማን ሊፈርም ይችላል? እሱን እንግዲህ ከህግ ጋር ተያይዘ። ስለ ጉዳዩ የምታውቀው ነገር አለ? ስለ ጉዳዩ የምታውቀው ስለ ጉዳዩ በቀላሉ ለአሁን ወደዛ ልመጣል ነው። ጉዳዩን አውቀዋለሁ። ከመነሻውም አውቀዋለሁ። የተፈጠረበትን ምክንያት አውቀዋለሁ። ትደፈር አትደፈር መጥተዋል። ምርመራ እንኳን ሳናደርግ እንዲህ አድርግ ተብሎ በግዳጅ ነው የመጣብኝ። ስለዚህ እኔም ያቺ ልጅ ጋር ተያይዞ የመጡ ጋር ይሄ የሙያ ስነ ምግባሪ አይፈቅድም። በታሪክ በሐሰት ሰውን መወንጀንም አልፈልግም። ሐሰት የሆነ የሕክምና ማስረጃ ለመስጠትም ፈቃደኛ አይደለሁም ነው ብለው በጣም በገንዘብ ሊያማምሉኝ ብዙ፣ በጣም በቁጥር ከፍ ያለ ገንዘብ ሰጥተውኝም ለማማለል ሞክረዋል። ያም አልሆነ ስል በዛም እምቢ አሻፈረኝ ብዬ ስል በማስፈራራት በቤተሰብ በልጆቼን ልጆቼን እንዲሁም በመያዝና በማፈን አንድ ነገር አደጋን ለማድረስ ስለሚፈልጉም የፈለገ ነገር ይሁን በሚል ታርዱኛ አላችሁ እንጂ ቢበዛ ያው መግደል አደል እንደ ምንም አታመጡም። በሚል መጨረሻ ላይ እምቢ ስላቸው ከስራ ገበታ እንድባረር አደረጉኝ። ለብዙ ጊዜ ከስራ ገበታ ወጥቼ ያው ያለኝ ሙያ የራሴ ሙያ ስለሆነ ስለማያልቅ ቤተሰቤን ይ ወደዚህ አሁን ወዳለሁበት አካባቢ መጣው። እዛ መጥቼ ስራዬን በአግባቡ እየሰራው ነው ያሉት። በሰዓቱ ጠይቀውኛል፣ ግን እምቢ አሻፈረኝ በማለት ነው ይሄ ሁሉ የተፈጠረው። ስለዚህ ይሄ ነው ያለው ነገር። የእኔ ፊርሚያ አይደለም። ምናልባት ማተም የሆስፒታሉ ስለሆነ በዛ ሊጠቀሙ ይችላሉ። ፊርሚያን ደግሞ ዘመኑ በቴክኖሎጂ የረቀቀ ስለሆነ ማንም ሰው ሊያደርግ ይችላል። እኔ ግን ይሄን ነገር አላደረግኩም። ልጅቷ እንዲሁም አልተደፈረችም አልተደፈረችም። ምርመራ ግን አድርገ ነበር። በሰዓቱ በሰዓቱ ምርመራ አድርጌ የሐሰት ምስክ ደብዳቤ ስጥ ነበር የተባልኩት። ይሄ አይፈቅድም። ስለዚህ አሁን አንተ ካላደረክ የሆስፒታሉ ማህተም ካለበት፣ ስለዚህ አንተንም የሚያስፈራሩ ከሆነ የሚያስፈራሩ ከስራ እንድትባረር አንተን የሚያደርጉ ከሆነ ስለዚህ ከላይ ያለ ከአንተ በላይ ያለ ሰው እጅ አለበት ማለት ነው። ስለዚህ ይሄ የታወቀ ነው። እኔ አሁን ይሄን ነገር ለአንተ ዛክሲክ የማወራው ከህግ ጋር ተያይዘህ የመጣ ስለሆነ ህግ የራሱን ማጣሪያት አድርጎ ይደርስበታል። ከዛ በተረፈ ግን እኔ በየትኛውን ቦታ ብትፈልጉኝ ለምስክርነት ብጠራ በሰዓቱ የነበርኩት እኔ ነኝ። ሰዓቱና ቀኑን ጠንቅቄ ስለማቅ ወደፊት በሚል እንዲሁም ያሉኝን የዛኔ እንዲሁም ዲስክሪፕሽን የጻፍኩትን ይዤዋለሁ። እንደውም ለማስረጃ ይሆነኛል ብዬ በሰዓቱ የነበረውን ነገር አውቃለሁ። እንደውም እኔ ብቻ አይደለሁም፣ በሰዓቱ የነበሩት ተረኛ ሲስተርም ነበረች። እሷንም እንዲሁም ከስራ ገበቷ ሳያባሯት አይቀርም፣ ምክንያቱም እንዴት አደርጋለች በሚል ነው መሰለኝ። ከዛ በተረፈ ያለውን ነገር ግን ምናልባት ጉዳዩ በዚህ ካልተጠናቀቀ ያኝ ሰዎች ካልመጡ ለህግ ማስረጃ ከተፈለ ቆይ አንድ ምን አይነት ሰው ነበር? አንተን መጥቶ ሲጠይቅ የነበረው በሰዓቱ መጥቶ እኔን እንደዛ ስለኝ፣ በገንዘብ እያማለለኝም አለበለዚያ የሚስል ግን አይኑን አብሮ ጥርጦ በጣም እያስፈራራኝ፣ ከጀርባው ሌላ አቅም ያለው ሰው እንዳለ የሚያሳውቅ ባለሀብትም ይሁን ወፈር ብሎ አጠር ያለ ሰው ነው። እንደዛ አይነት ሰው ነው፣ እኔን እያስፈራራኝ የነበረው። እንግዲህ ያ ነው ባየው፣ በስነ ስርዓት አውቀዋለሁ። ብታየው? ታውቀዋለሁ፣ በስነ ስርዓት አውቀዋለሁ ጠንቅቅ አውቀዋለሁ መጥቶ እንደዛ ብሎኛ እሰራልሃለሁ ብሎ ነው ጭራሽ የወጣው የዛን ቀን። ያ ነው እንግዲህ እውነትም እንዳለው አድርጓል። ግን አንድ ቀን እውነቱ እንደሚወጣ እርግጠኛ ስለነበርኩ ነው የመጣሁት። ግን ስልክ ቀይረ ነበረ በፊት ስትጠቀም የነበረውን ስልክ፣ አሁን አስሮለቢ ስልክ ካርድ የምትጠቀመው ስለዚህ ስልክ የቀየርከው በራስ ፍቃድ ነው ወይስ ደግሞ ከላይ ሌላ ሰው አዞ ነው ስልክ ቀይር ብሎ አዞ ነው አንተ ስልክ ልትቀይር የቻልከው? የቀየርኩት ማንም አላዘዘኝም። ብታዘዝ ኖሮማ እዛ ጋር የሐሰቱን ደብዳቤ ጽፍ ነበረ። ራሴው ነኝ የቀየርኩት ምክንያቱም ደጋግመው እየደወሉ አግኝተው እንዳያበላሹብኝ ደጋግሞም ደጋግመውም እንደዚሁ እየደዋወሉ በመጀመሪያ በነበረኝ ስልክ እየረበሹኝ ስለሆነ ያኔ ሂደት ላ ስልኩን እንዲሁም ጭራሽ ሙሉ በሙሉ አጠፋሁትኝ። ከዛን አዲስ ስልክ ወስጄ ነው እንትን ያልኩት አሁን እንዴት ይሄን ስልክ አንተ ራሱ እንዴት እንዳገኘህ፣ ብቻ አንድ ሁለት በጣም ማምናቸው ሰዎች ያውቁታል ስልኬን። እዛው የአንተ ሆስፒታል ውስጥ ከዛ ነው ስልክ ያገኘት። ስለዚህ የሰራ ሰው አለ፣ እንደዛ ሊሆን ይችላል እንጂ ስልኬን የቀየርኩት በራሴ ነው። ይህንንም ያደረግኩት እንደምታየው ቤተሰብ አለኝ፣ ለልጆች ደህንነት፣ ለተዳሬ ሰላም፣ ለቤተሰብም ለሙያይም ስል ነው። አሁንም ግን ያው ተከትሎ ስላልመጣ መጨረሻው ወደ እኔ እንደሚመጣና በዕለታዊ የዛኔ የሐኪም ማስረጃ የጻፈው ተብሎ ተፈልጎ መምጣቱ ስለማይቀር ራሴን አዘጋጅቼ ነበረ። ይሄው ነው። እሺ፣ ሌላ ደግሞ አሁን በመጨረሻ መጠየቅ መፈልገው አንድ ነገር አለ። አንተ ከዛ ሆስፒታል ተባረ ነው ወይስ ደግሞ በራስ ፍቃድ ነው የመጣው? በተደጋጋሚ እየመጡ ሲያስፈራሩኝ፣ ምን ሁሉንም ነገር እያሉ እየዛቱ ሲያስቸግሩ፣ የማባረር አቅም የላቸውም ምክንያትም አልነበረም። ግን ለቤተሰብም ስጋት እያሉ በልጆቼም ትምህርት ቤት ሲሄዱ እንደዚህ እየመጡ ልጆቼም ከትምህርት ቤት መልስ እንዲህ አይነት ሰው እኮ የአባት ጓደኛ ነኝ እያሉ እኛ እንዲነን እያለ ሰው እየመጣ እኔ ሁሌ ሶስት አራት ጊዜ አንዳንዴ ደግሞ በጣም ብዙን የሆኑ ሰዎች መጥቶ ምናምን እያሉ ልጆቹ ሲያወሩ እንግዲህ ያው ስይህ ከሚሆን በሚል በራሴ ነው ስራውን ለቅቄ ወደ ሌላ ቦታ ተዛውሬ በሙያ ይሁን ባለሁበት ሆስፒታል እየሰራህ ነው። ስለዚህ በራስህ ነው ማለት ነው። ግን እዛ ጋ ሲያስፈራሩ ምናምን ወይም ደግሞ ከስራ ገበታ እናስባረራለን እያሉም ነበር አለ። ይሄ ግልጽ ነው። እንደዛ ሲሉ ግን አንተ ያለ ሆስፒታሉ ፍቃድ ማንም ሰው ሊያባረራ አይችልም። ስለዚህ እነሱ ከኋላ እየተማመኑት ሰው አለ። አንድ ነጥብ ያስኩኝ። እዚህ ጋር ቅድም የሆስፒታሉ ማህተም ካለበት የሆስፒታሉ ማህተም ካለበት አሁንም እዛም ከላይ ሆኖ ሲያግዛቸው የነበረ ሌላ ሰው አለ። ሁለት ነጥብ ያስኩት። ስለዚህ ያ ከላይ ያለ ሰው ማን ሊሆን ይችላል? ላንተ ታስባለህ፣ ንገረኝ እስኪ በዛ ጉዳይ ላይ። አንተን ከላይ ያለ ሰው ምናምን ሲያስጨንቅ የነበረ ሰው አለ? ኖ፣ በስልክ ነው እንጂ እንዲ በአካል መቶ ያስጨነቀኝ ሰው የለም በአካል ቅድም ያልኩ ሰው ብቻ ነው ያ ሰው ብቻ ነው እንጂ፣ ግን በስልክ የሆነ የዲክታተርነት ነገር ያለበት ሰው ይደውላል እንግዲያውስ ታገኛታለህ፣ የእጅን ትወስዳለህ የሚል አለ። እኔ እንደው የዛን የስልካቸውን ስልኬን መቀየረ፣ እንጂ ይሄ ስልክ እየተደወለ በተደጋጋሚ የነበረውን መያዝ ነበረብኝ። ደጋግሜ አውቅ ነበረ። ያው ነው የተፈጠረው እንጂ፣ ለማንኛውም ግን ያ ሰው አሁን የምልህ ሰው ስላለ ያንን ሰው እኔ እንደውም የሆነ ባለ ሆቴልም አይነት ነገር ይመስለኛል ያ ሰው። እኔም በራሴ ቼክ አድርጌያለሁ። ያ ሰው እስቲል ሊኖር ይችላል። እንደዛ አይነት ነገር ስለሆነ ያ ነው። እርግጥ ያ ሰው ማን እንደሆነ እኛም እናውቃለን። እኛም በሄድንበት መንገድ አንተን ከማግኘታችን በፊት ብዙ መረጃዎችን እንደያዝን ነግሬአለሁ አይደለ? ስለዚህ ያ ሰው ማን እንደሆነ አውቀናል። እኛ አሁን መሄድ ባለብን መንገድ ሄደን በዚህ ወንጀል ላይ ተባብረዋል ወይ አይነትም እጃቸውን አስገብተዋል የተባሉትን በሙሉ በቁጥጥር ውስጥ እንዲውሉ የምናደርግበት ጊዜ ነው አሁን። አንተ ያንን ፍርሚያ እንዳልፈረምክና አንተ እንዳላደረግ እና ደግሞ አድርግ ብሎ ሲያስገድዱ ጻፍ ብሎ ሲያስገድዱ፣ ሙያ ያፈቅድም የተማርኩት ለዚህ አይደለም ብለ ያንን ሀገር ለቀ ወደ ሌላ ሀገር መተ ስራን እየሰራ እንደሆነ ነው እየነገርከኝ። ስለዚህ በቀጣይ ይህንን ነገር እኛ እንዴት ነው ማመን የምንችለው? ማለት አሁን አንተ ይህንን ካላደረግ ማን ሊያደርገው ይችላል? በአንተ ስም በአንተ ፍርሚያም፣ አንደኛ። ሁለተኛ ደግሞ አንተ እንዳላደረግ አንተ ቃል መስጠት አለብህ መመስከር ለመመስከር ወይም ደግሞ ቃል ለመስጠት ፍቃደኛ ነህ? በስነስርዓት ፍቃደኛ ነኝ። እንደው በጣም የሚገርም ሁኔታ በሰዓቱ ልጅቷ አለመደፈሯን እርግጠኛ ሆኜ የለም የሚል ደብዳቤ አዘጋጅቻለሁ። በነገራችን ላይ አልተደፈረችም፣ ንጹህ ናት፣ ምንም አልደረሰበትም የሚለውን ደብዳቤ አዘጋጅቻለሁ ይቻለሁ ይሄን ደብዳቤ ቀይር ነው ተደፍራለች የሚል እንዲሁም ማስረጃው እንዲሁም እሷን ይዣለሁ አለኝ። እለቱና ቀኑ አለ ሙሉ አለ። ምናልባት በአድራሻ ልልክልህ እችላለሁ፣ ምን አስፈላጊ ከሆነ ብዙ ፔሸንቶችን አስቀምጬ ነው። አጋጣሚ ቤት ለሆነ ጉዳይ ነው የመጣሁት። መንገድ ላይ ያለውን ነገር አይታል ፈጥኜ ገብቼ መምጠ መሄድ ስለነበረብኝ። ችግር የለውም፣ እኛ እናደርሳለን። ፍቃድ ከሆነ አሁን ተግባብተናል። እንግዲህ አሁን የምንደባበቅበት ህክን ምንለባበት ነገር አይደለም። መጀመሪያም ብያለሁ እኮ የአንድ ህክምና ባለሙያ የማይፈቅደውን ወይም እሱ የገባለት ቃል የማይሆን ነገር አድርግ ተብሎ ሲታዘዝ ያንን ላለማድረግ በሚል ነው ይሄን ነገር የመጣሁት። አሁን ከህግ ጋር ተያይዘው እንዲህ አይነት ነገር ካለ ለመተባበር እኔ በየትኛውም ሰዓት በተጠራውበት ቦታ ያለኝን ማስረጃ ይጄ በሰዓቱ እኔ እንደነበርኩና እንዲህ እንዳስፈራራኝ ሰውዬውን በአካል ከመጣልኝ ይሄ ሰው እንዲህ እያስፈራራኝ ነበር ብዬ ቃሉን እንሰጣለሁ። ይሄ ግዴታ ነው። በጣም አሪፍ ፣ ስለዚህ በቀጣይ እንገናኛለን። አሁን አንተም ሰዓቱም እየደብ ስለሆነ እኛ እናደርሳለን። እናመሰግናለን። መጣሪ ያለብን ነገር ቀያይራ ወጪ በራፍ ላይ እንጠብቃለን። እሺ፣ ሪያክብርልኝ እሺ፣ እኛም እና ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮችን እንግዲህ እንዳያችሁት ይህን ይመስል ነበረ። መረጃውን ጻፈ እየተባለው ዶክተር እሱ እንዳልጻፈ እና እሱን ጻፍ ብሎ ሲያስገድዱት ሞያ አይፈቅድም ብሎ በራሱ ፍቃድ ስራ ለቆ እንደወጣ ነበረ ለእኛ የነገረ። ለማንኛውም እንግዲህ እኛም ቀጣይ ሁሉን ነገር አጣርተን ወንጀለኞችን በሙሉ በቁጥጥር ውስጥ ለማዋል እንሞክራለን። ቀጣይ በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።